ካልሽሽ፣ የህያውን ጉዳይ ግን እንዳትረሹ። ሰርግም ቢሆን አሁን አንፈልግም። ልጅም እግዚአብሔር በፈቀደ ጊዜ ይደርሳል። በቃ አሁን እኛ አንፈልግም። ደስተኛን እንዳል ጋሚ ደውለሽ ምሩን አንድ ነገር ብትናገርያት ግን፣ ከኔ ጋር ነው የምትጠኙ። እዛች ቤት ድርሽ አለ ግን ምንም ግን የለውም። ናሚ በቃ አሁን ደውልና ይቅርታ ጠይቃት። በጣም ደህና ነኝ። ምንድን ነው ግን እኔም አላውቀው የተፈ ሌሊት ሌሊት እኮ ካላርም ወደ ስልክ መደወል ተቀየረ እኮ። ምን ምን ፍጠር ነው የምትይኝ እንዴ? ድርቆሽ ፍርፍር የለም በዚህ ሰዓት ደግሞ ድርቆሽ ፍርፍር ኬት ይምጣለሽ? አንተ ብቻ እሺ ብለህ ስራልኝ እንጂ እኔ እንጀራውን በፀሐይም ቢሆን አቆሽ ፍርፍር እንዴ? ቆይ አረገዝሽ እንዴ? እየገደል ነው የሚገባው ያው በይ፣ በነገራችን ላይ አንቺን ያገባ ማለት እራሱን የፍጠኛ አስሮ ገደል የወረወረ ማለት ነው ነው። እዚህ ደረጃ ኮምፒተች ኪራና ጽናት ኪራ ልጅ ካልወለድ ሽልኝ ዛሬውን ካልሆነ እያለ ነበረ። ሰላም ጤና ይስጥልኝ፣ ክብሯንና ክብሯን የቻናል የቤተሰብ ወይ ሰላማችሁ ብዝት ብዝዝት ይበል በያላችሁበት። ጽናት ክፍል ሰባ ሰባት ላይ ሳኒም ከእነ ኑርጋ ልትጠይቃት መጣ መድሃኒቷን እንደሰጠቻት እሷም ከሳሎን ቁጭ ብላ ነበረ። ክብሮምን በራ ኳኩቶ ገባ። ሰው የለም ወይ ሲላት ኑርም አሁን መድኃኒት ስለወሰደ ተኝታለች በማለት ቁጭ ብሎ ሰላምም ታላት በኋላ ነገሩ ቤቱ ጭር ሲልብኝ ግራ ገብቶ ሳኒም እንኳን መጣ ደብሮ ነበር አለች። ደበረሽ አደው ይልኝም ነበር ወይ ሲላት ምን ብዬ አለችው። ናነእነናሆን ጋ አቴኝም ነበር። ዛሬ ስራ አልገባሁም ይላልና እንደዛም አላደርገውም። እንዴት? አይ ምንም፣ እኔ ማንንም እንደዛ ብዬ አላቅም። ታዲያ ምን ችግር አለው? በእኔ ትጀምር። በቃ በቃቶ ስትለው ሰኒ ግን ለምንድን ነው እንደዚህ ምሸሽ? እኔ መጥፎ ሰው ነኝ? እረ አይደለም። ታዲያ እኔ አንቺ ተመቅረብ የአንቺ ጓደኛ ከመሆን ምን አደረግኩኝ? አሁን ላይ ሰው አያስፈልገኝም። ክብሮን ከዚህም በኋላ መጠላቱን ይበቃናል አለች በቃ ተወኝ አልተውሽም ሰኒ እኔ ካንቺ ምንም አልፈልግም ካልፈለግ ተወኝ ግን ደግሞ የተሳሳተ መስመር ላይ ነሽ አንቺን ማስተካከል አለብ ለምን እድሜ ልኬን አልሳሳትም ለምን ታስተካክለኛለህ አለች ምክንያቱም ወጣትነትሽን እየኖርሹ ስላልሆነ በቃ ተወኝ በቃ ምንም ቢሆን ሰው ክፉና ደግ አለው ሁሉንም ሰው ደግሞ በክፉ መንገድ አ እስቲ ጓደኞችሽን እያቸው ፂና ኑሮ ሰዎች ነበረ። እህቴናት የምትያት እንኳን እህ ሰው ናት። ከሰው ስታት ደግሞ አይጠፋም። እኔም ጭንቅላቷን ያ በጭንቀት ውስጥ ሆና ግን እኮ እኔና እህቴ ተሳስተን ይሆናል ሰው የሚለን ልክ ይሆናል አለች። ግን ደግሞ ሰው እኮ ልባችን ስንሰጠው ጎድቶናል። አሁን ደግሞ ለምንድን ነው የምደውለዋል? የስልኳ ሁላችሁም እየመጣችሁ እኔ ላይ ተጭኑብኛላችሁ። ቆይኔን ማኑ የሚሰማኝ ለማን ልናገር እያለች በሀሳቧ ታዋራለች። ሰኒ እህቷ ደውላላት፣ ሰላም ደህና ነኝ ካለቻት በኋላ ብቸኛ ሰው ምን ይሆናል ብለች ነው አለቻት። አይ ምንም አለቻትና በቃ እሺ፣ ቻው ማታ እናዋራለን ብላ ስልኳን ዘጋይች። ቆይ አንቺ እንኳን አትረጅኝም። ቆይ እህቴ ለምን ብቸኛ ሆንኩ እያለች ሰኒም ሰኔም በሀሳቡ ከሶፋ ላይ ቁጭ ብላ ኪራ መጣለሁ ብሎ ለምን እንዴት ቆየ እያለች ወደዚያው መተው ደስታ በደስታ የሆንክ ስትለው የሆነ እባክሽ የሆነ ነገራችን ነው አለ። ምንድን ነው አለችው። የሆነ ነገራችን ሲላት እሽ ልስመው፣ ምንድን ነው ነገራችን አለው። ትሰጭኛለሽ። ምንድን ነው ታክሲ ውስጥ የሆነች ቆንጆ የልጅ አግኝቼ ሳጫውት ነበር ሲላት ጽናትም እንደ መግናት ብላ ማናት አለ

በሰርጋችሁ ጊዜ መከራም ቢያጋጥማችሁ አሁን ደግሞ የደስታችሁ ጊዜ ስለሆነ መንታ መንታውን ይስጣችሁ ብዬ ነው። ኪራም እኮ አሁን ነዋ አለ እን አሁን በአሁን እንዴት ነው ማደርሰው? አለች ተረግዞ ዘጠኝ ወር ተጠብቆ እንጂ በደቂቃ መቼ የሰው ልጅ ይፈጠራል? ቅምፂ ብታያት እኮ ስታምር አለ ናትም ግን የመጀመሪያው ልጅ ወንድ ነው የሚሆነው? አለችው አይ ሴት ናት አለ አይ ወንድ ናት እያሉ መከራከር ጀመሩ። ሰኒና ክብሮምም በመንገድ ላይ እየተመሹ እንደዚህ አይነት አየር ማየት ደስ አይልም ሞይ ሲላት ለሰኒ አዎ፣ ግን እኔ መውጣ ስላልፈለግኩ እኮ ነው። ወጣ ስቲ አየሩ ራሱ ቀለል እንደሚል አየሽው አላት። የዚያን ያክል እንደዛ ቀላል ነው አለ ሰኒ። ነገሮችን ባከበሻቸው ቁጥር እየከበዱ ነው የሚሄዱት። እስቲ ቀለል አድርጊያቸው አለክ። እሺ አሌስ ሰኒም እኔንም እድል ስጭኝና ጓደኛ አድርግኝ ላስብበት ስትለው የፍቅር ጥያቄ አረግሹ እኮ እሺ በቃ ወደ ቤት እንሄድ ስትለው አራበህም ምግብ አንበላም፣ አለይሰ ምግብ አሰራለኝም ነው ነው የሚባለው አላት። እሺ አሰራለኝም አለት አለች። በኔ ምግብ ፍቅር ስለያዘሽ እሰራልሻለሁ አላት። ለሁለት እኮ ነው የምንበላው ብለው ኔ ለሁለት እኮ ነው የምንበላው አለች። ራም ከክችን መጥቶ ጽናት ክችን ነበረ። እንዴት አደርሽ ሀይቤ ናት አላት። ሀይቤ ደግሞ ማናት አለች። ዘጠኝ ወር የምትመጣው ልጅ ናታ ይቺ ልጅ ምንድን ያስነካችል ብትያት እኮ እንዴት እንደምታምር አለ። ሳሚጋባማ አንወድም ከፈለጉ ቶሎ ያጋቡና አለጽ ልጅ ያደርግሃለች ብለው የፈለግ ሹሁን በይን የግል ልጅ ይፈልጋለሁ አባት ይረጋጉ እንጂ አለች። ናሆሜም ከእናቱ ጋር ስልክ እያወራ በቃ ስለዚህ ብቻ ነው እንዲያንቺ የምታወሪው ሌላ ወሬ የለሽም ወይ አለ። በቃ እኛ ሰርግም ቢሆን አንፈልግም፣ ቢሆን እግዚአብሔር በፈቀደ ሰዓት ይሆናል። አሁን እኛ አንፈልግም እያለ ሲያወራ ኑሩም ከኋላ ቆማ እያዳመጠች ነበር። እኛ ደስተኛ ነኝ፣ ይኸውልሽ ማዬ ነገርሽ አለው ኑሩ። ጋሚ ደውለሽ የሆነ ነገር ብታያት ከእኔ ጋር ነው የምትጣዩ እናቴ አላት። እዛች ቤት ድርሽ አልልም፣ ይገባኛል እማ ወደኋላ ዞር ሲል ኑር ከኋላው ቆማ ነበረ። ኑር ብሎ በድንጋጤ አያት። እናት ላይ ነው የምትጮሁበት? የውልሽ ኑር ሲላት፣ ምንም ቢሆን እኮ እናትህ ናት። ከአሁኑ ደውልና ይቅርታ ጠይቃት። እሺ ግን ሲል ግን ምንም ነገር የለም። አሁኑ ደውልና ይቅርታ። አምላኬ ሆይ ኧረ ምን አይነት አጣብቂን ውስጥ ነው የገበጥከኝ? እያለ ነው ሆሜም። ጽናትና ሰኒ ተገናኝተው ሰኒን አንቺማ ጠፍተሻ ስትላት አንድ ኑሩ ጋር ተገናኝተን የለም ወይ ስራ በዝቶብኝ ነው እያለቻት፣ ምንድን ነው ግን እኔም ማላውቅ የተፈጠረ ነገር አለ አለች። ጽናትም ሰኒ ፈገግ ብላ ስራም አሪፍ ስለሆነልኝ ነው አለቻት። አትበው ቆምሽ በጣም ደስ ብሎኛ ስትል፣ ጽናትም አላርሙም ቀርቶ ስልክ መደወል ሆኗል። አሁንም ሰው እየደወለ ነው እንደሚቀሳቅስሽ አለ። ጽናተሽ እንዴ አለቻት። ምንድን ነው መጠብ ሰው እና በሌሊት እየደወለ የደወለ ይቀሰቅሰኛል እና ለማንኛውም እንሩገን ሄድና ታወጣጣልኛለች። ያለ ቻረ መሀል ላይ ሰንዱች ልታረጉ ነው። ሰኔና ናሆም ከክችን ቆመው ፍርፍር፣ የድርቆሽ ፍርፍር ነው። የድርቆሽ ፍርፍር ነው የአማረኝ፣ ስትለው ድርቆሽ ከየት ላምጣ በአሁኑ ሰዓት እያለ እሱን ሽንኩርቱን እየላጠ በፀሐይም ቢሆን አሞ ቆይ አረገሽ እንዲ፣ ይሄ አማረኝ፣ ይሄ አማረኝ እያለች አሰቃይሽኝ እኮ አለ። ንፋስ ነው እንዴ እንደ ዶሮ ማረግዘው አለችው። ድንገት ምናልባት ሳናየው የሚገባ ካለ ያው አንቺን ያገባ ማለት ራሱን የፍጠኛ አስሮ ገደል ወረወረ ማለት ነው። እንደዛ ነው የሚሰማ። እንደ እረ አንቺ፣ እየቀለድኩ ነው። የልብህን ከተናገርክ በኋላ የቀልዴን ነው የምትለኝ ማሚ? ሙት የቀልዴን ነው አለን። አንቺን ያገባማ የትም ያልታየ ፍቅር ነው የሚኖረኝማ። የማግባት ዕቅድ ቢኖረኝ ኖሮ እገለሁ። እንደምንም ብለሽ አድኜውና በነፍስ መጠየቅ አልፈልግም በጣም ከሆነ በራፍ ፍግም ከማለት በፊት ስራለኝ። እሺ፣ አለቃ ታዛዥ ነኝ አለቃ አይስኒ በዝግመቱም ቢወላው ጥየት ነው አለና ክብሮምም አን ደረጃ ላይ ቁጭ ብላ ኪራ መጣና፣ አንች ልጅ ምን ሆነሽ ነው ደረጃ ላይ ቁፍ ያልሽው? ሲላት ለክችኑ ቀሪብ ቅርብ ልሆን ብዬ ነው ራቤ ሽታውን እንድቀም። ስለዛ አይመስለኝም። እና ምንድን ነው? የሆነ ነገር እያሰብሽ ነው። ዝም ካልሽ ውስጥ የሆነ ነገር እየተሄደ ነው ማለት ነው። እሺ የሆነ ነገር ልጠይቅህ ቆይ ሀይለኛ ሴት ነኝ ኮንፈርት የሌለኝ ሴት ነኝ እንዲህ አይደለሽም ለምን ምንም ለራሴን ለማወቅ ብዬ ነው አንቺ እኮ ሰቂታ ሴት ነሽ ሰውን ዘና ፈታ የምታደርጊ አለ ክብሮምም ምግብ ሰርቶ ይዞላቸው ሲመጣ ኬራ አንዳንድ ሚስቴን እንደዚህ ያሳርፍልኛል ስንደዛ ቸኩላ ቸኩላ የት ጠፋህ ሲል አንተ ጋ አልነበረችም ወይ ክችን አለች ማጫው ላይ ተቀምጣ ግንጫት አይቻታለው ሲል ኪራ ታዲያ እንዴት አላየዋትም አለ። ምናልባት ረፍጣት አልፈህ እንዳይሆን ም ስረ ግጫት ስገት ራሱ የምጮህ ልጅ ናት ሰኒን ለቀቅ እናንተ አለ። እና የት ሄደች ስት አለ ክብሮም፣ እስቲ መኝታ ቤት ላይ አተኝታ ይሆናል። ለአጽናት አምራ እንጀራው እንድታደርቅ ጣራ ላይ ወጣች እንዴ አለ ክብሮን። ቆይ ልደውልላት ብላ ጽናትም ስልኳን ታንሳም አለች። ስልኩን ሰኔ ከፍቷት ይሆን ክብሮም እየቀለደ በተናገራት፣ ወዴት እንደሄደች አላወቁም። ናሆሜም ስልክ ደውሎ እኛ በፈለጉ ሰዓት ሰርተን እናስረክቦታለን። አቶ ዘላለም ከዚህ በፊትም እኮ ሳንሰራው እየቀረ ነው፣ ስራ የለም ከዚህ በፊትም እኮ ሰርተናል። ያስከፋንህ ነገር አለወይ እያለ በስልክ እሺ፣ እረ ተው እንጂ አቶ ዘላለም፣ አሁኑ ወደኋላ እንመለስ እንዲ ይላል ኑሮ ዋጋው አይቀንስም። ኑሮ እኮ እንደተወደደ ያውቃሉ፣ አይደል? እቃው እዛ ላይ ነው የወጣው አለ። ምን ሰማይ ላይ ብቻ? አሁንማ ጠፍር ላይ እኮ ደርሷል፣ አቶ ዘላለም እያለ በስራ ጉዳዩ እያወራ፣ ኑሮን ቁጭ ብላ አይናኙን እያየች ነበረ። የኔ ፍቅር በስልክ አደናቆኩሽ አይደለም? ረበ ወይ ግን ምንድን ነው የሚያጨቃጭቃቸው ስትል፣ ተስማምተን ጨርሰን ወደኋላ ተመልሶ ዋጋ ቀንስ፤ ቆይ መጀመሪያ ተስማምታችሁ አይደል እንዴ? አለ እንሰራላቸው ተስማማን። አሁን ደግሞ ወደ ኋላ ተመልሰው ክርክር፣ በቃ ናሆሚ ትናደድ። በስራ ምክንያት ብዙ ነገር ያጋጥማል እያለች ኑሮም እያበረታታች ይህ ነገር ፈልገሽ ጥሩ ነገር የምታገኙ ይሄ ባለኮከብ ብቻ ነው እንዴ? ሳህን ላይ እንደ አበባ ያማረ ምግብ ያመጡልሻል። ከዛስ የልጅ ልጅሽን የሚያሳድግ ብር ጠይቁ፣ ፈገግ አለች እና ዛሬ ባሌን እውነትም አናደውታለ። ሁም ከት ላይ ሳቀች ነበረ በመድኃኒ ዓለም አሁን እንደው እንደዚያ አይነት ፈገግታ አይቼ ንዴቴን እንዴት አረሳ? አለ እንደዚህ ሁሌም ሳቂል። ሰኒ ከቤቷ ሄዳ እያለቀሰች ለምንድን ነው እንደዚህ ከፋኝ? አለ ኪራ ኮ እኔን የሚያስከፋ አንዳች ቃል አልወጣም። ጀመረ የትክክል ናት። ቴኒን ባሪ ስለምታቅ ነው ከሰው ራቂ የምትል። እኔ ማለት ሰው በቀላሉ የሚሰብረኝ ስስ ሸክላ ነኝ እያለች ጽናት የምደውልላት አላነሳችሁም። ጽናት ባክሽ ተይኝ አለች ምን እየተሰማኝ ነው? ቆይ ምንድን ነው የሆንኩት? እያለች እሱ ክብሮምም እየጠበቃት ከመንገድ ላይ ኮሰረቴ ምን ሆና ነው ያለው ቶሯ ዘገይ። ዛሬ እኮ ዋክ እናደርጋለን ተባብለን ነበር ብሎ ቆሞ ወዲያ ና ወዲህ እያየ እየጠበቃ፣ ቅድምም ጠፋች አሁንም ይሄው የለችም። ቤቷ ልሄድ እንዴ? ደግሞ ብትናደድብኝስ? መንገድ ላይ ብንተላለፍስ? እያለ አስር ደቂቃ ልጠብቃት እና ካልመጣች እሄዳለሁ፣ እንደዛ ነው የሚሻለው አለ ምናልስም

የኒውስ ሲሆን እሺ፣ መጀመሪያ የሚመጣው ወንድ ስለሆነ የእሷን ቀንሰው፣ አለች መጀመሪያው ወንድ ነው። ቆይና ያለና አለ ለመጣበት ነው የምመልሰው አላቅም። ዋናው ጤነኛ ልጅ ስጠን ነው የሚባለው። ያጠፈችውን ልብስ ዘገዘገባት። ምን እያረክነው ስትለው፣ ወንድ ከሆነ ይሄንን ትቼያለሽ፣ ሴት ከሆነ ግን ጥሩ ነው አለ። ወይ አንተ ስትል አሁን ተግባ ሮምም ወደ ሰኒ ቤት ሄዶ በር ሲያንኳኳ ከፈተችለት። በሰላም ነው ምኑ? የቆየሹ ማለት የቀረሽ ስራ ይዤ ነው። ምን አይነት ስራ? ስልክም አታነሹ? ከቤት ምግብ ሳት የመጣሹ? ምን አይነት ሰኒ! ልትዋሺኝ እንዳትሞክሪ። ልጨቀጭቀኝ ነው እንዴ መጣኸው? ሰኒ በሆነ ባለሆነ ይከፋታል፣ በእህቷ ምክንያትም ቢሆን አይታወቅም። ክብሮም ወደ ውስጥ ገባና ናይ ውስጥ እናውራ ብሏት ናሆሜና ሁለቱም በመንገድ ላይ እየተሄዱ ሮማን ሲሆ ቆንጆ ፍቅር እያሳለፉ ነው። እኔ ንስውር ቢሆን እንኳን ዓይኔን ጨፍኜ በድምፅሽ የማፈቅርሽ ነው የሚመስለው። በውስጥ ማንነት ሳይሆን በውጫዊ ምንነት ነው በውስጣዊ ማንነት ነው የሚገነባው። በለው የኔ አስተማሪ፣ የኔ ልቤን እኮ ነው የምትናገሪው። አንተ ለመማር ተዘጋጅ እንጂ ገና ብዙ አስተማሪ ታዛይ ነው። መምሬ አለና መምህርቴ አለና ቤት አንገባም አለችው። ምን ነው ደከመሽ? እንደ አለ አይ ብርቱ ሳይመጣ ደከመሽ? እሺ ግን አንቀባሩ የሚያደርስ ማርቴ ይሳለ እያለ እየቀለደ ኮ ስለምኮራብ ነው አለ እና ልዘልሽ አላት። ሰው ምን ይለናል? አለ ሰው በፍቅር አበዱ ነው ፍቅር እያሳለፉ ነው። ናሆሜ ኑሩ ከስን ቤት ቁጭ ብሎ ረስቲችሽ ልበላሽም እንዴ ስላት እድም ያስቆረጡምና የበላሁት ግን ደና ደለሽም? ደና ነኝ። ኧረ ግን ፊትሽ ያለቀሽ ነው፣ ሰኒ ውሸት አትዋሽ አለ። ፊልም እያየው ነበር ለዛ ያለቀስኩት አለ። ሳልቭን ፊልም ነበር በዛ አስለቀሰ እኮ አንቺ። በዘለታለ ክብሮም በቃ አታስገድደኝ ተወኝ አለችው። እሺ እተውሻለሁ፣ ግን ያለሽበት ላጥ ሁሉም ይመጣና የራሱን ስሜት ይናገረኛል። የትኛውን መስመር ለያዝ ስትል አንቺ ነሻ እኮ ሰኒ፣ የያሽውን መስመር አንቺው ራስሽ ነሽ ማሳመር ያለ የሰው ልጅ በቀኝ ካላልሽ እንደፈለገ ሊያደርግሽ ነው የሚሞክረው፣ ግን ራሽን ማወቅ አለብሽ። ከዛስ አልኩ እሱም መልስ አግኝና ከዛም በኋላ እሺ ቻርጅ ግን አልቆብኛል። ቻርጅ ላርገውና ለሄድ አንችተኝ ሲላት፣ እሺ ብላ ብድጋ ላይ ሰኔ እንዲ እሺ እኳለች። ልጅቷ ግን ምንሆናለች አለና ጽናትም ተቃቅፈው አስበሸዋል። አባትሽ ድል ባለሰርግ ዘግሰውልን እኔ ደግሞ በፈረስ መጥቼ ሶስትሽ አላት። ስናትም አባት ሀሳቡ ተሳክቶለት ሳይ በጣም ነው ሲደሰት። የምትወዱ ሰው መኖር ግን በጣም ደስ ይላል። አደ በጣም እንጂ፣ ከምንም በላይ ያሳደገንም ቤተሰብ ማስከፋት የለ። እነሱ አሳድገው ለዚ ያደርሰውን የእነሱን ምረታር መርሳት ማለት የበለ እንጨት እንደ መስበር ነው። ሎሽህም ያንን ባህል እንዴት እንደምናርገው እኔ ባስቢ፣ ወይም ለአባባ እውነቱን መናገር ነው ምን ብለን ያው አስገድቼ ስላት እንዳጨርሰው በጭራሽ እናንተን በክፉ ስም እንዲያነሱብኝ አልፈልግም እውነታው ግን እንደዛ ነው በጭራሽ ቢሆንም እኔው ራሴ በፈቃዴ እንዳረኩትን ነግረዋለሁ እንጂ ያንተን ስም አላስነሳም አለት ጽናትም ፈጣሪ ግን ምን አድርጌለት ነው እንደዚህ ቅን የሆነ ሴት የሰጠኝ ቅን ስለሆን ክንዋ ለሰው ጥሩ ስለምታደርግ አለ ጽናት ለች ነው ስላት አዋ ሰው እኮ ቀና ነገር አስጠን አስተሳሰብ ካለው ለሰው ምድር ላይ ያለው ሁሉ ቀና ነገር ይሆንለታል ምድር ላይ እኮ ደግ ሰው ክፉ ሰው እንጂ ደግ ሰው አይሆንለትም። የጊዜና የእምነት ጉዳይ ነው እንጂ ሁሉም ነገር በሰዓቱ ይሳካል። ጊዜ ሁሉን ከፋይ። ጠዋት ሄዳም እኑርጋ ቤት እያጸዳች ላት እያለ ጨር ደከ መሻደል ስትላት የትኛውን ቤት ሲጀመር ሰርቼ ነው አለቻት። ደስ የሚል ጓደኛሞች ደስ የሚሉ ፍቅር ያላቸው ጓደኛ ከሆነ እንደዚህ ነው። ከልበ መግባባት ደስ ይላል። ለእናንተም ጥሩ ጓደኛ ይስጣችሁ። ጓደኛ የሌላችሁ ከመጨረሻው ስለምታዩልኝ ቪዲዮዬን ከልብ አመሰግናለሁ።